כינסתי את መካከለኛውን ምስራቅ ያናወጠው ቀን እንደ ኢሮፓያን አቆጣጠር ኦክቶበር 7 2023 ማለዳ ላይ ፀሐይ በእስራኤልና በጋዛ ላይ ጸጥ ብላ ወጥታለች። ቀኑም ቅዳሜ ነበር፣ ሲምቻት ቶራ የተባለ የበዓል ቀን ለደስታና ለቤተሰብ የታሰበ ቀን። ልጆች አሁንም ተኝተው ነበር። አንዳንድ ሰዎች ይጸልዩ ነበር፣ ሌሎችም ቁርስ ያዘጋጃሉ። በጥቂት ደቂቃዎች ውስጥ ሁሉን ነገር ይለወጣል ብሎ ማንም አላሰበም። ከቀኑ 6 ሰዓት ከ30 ላይ የሮኬት ድምፅ በጸጥታው ውስጥ ተቀደደ። ሲረንስ በደቡባዊ እስራኤል አለቀሰ። ከስዴሮት እስከ ሸቅሎን ሰዎች ልክ እንደ በፊቱ ሌላ የሮኬት ጥቃት መስሏቸው ወደ መጠለያዎች ሮጡ። በዚህ ጊዜ በጣም ትልቅ ነገር እየተከሰተ ነበር። ከጋዛ ሰርጥ በሺዎች የሚቆጠሩ የሐማስ ተዋጊዎች ድንበር አቋርጠዋል። አጥር ጥሰው ሞተር ብስክሌቶችን እየነዱ አልፎ ተርፎም በፓራግላይደር እየበረሩ ሄዱ። በጥቂት ደቂቃዎች ውስጥ ከ20 በላይ ከተሞችና መንደሮች ጥቃት ደረሰባቸው። ቤቶችም የሚቃጠሉ ነበር። ጎዳናዎች በግርግር ተሞልተዋል። በሲዲሮት ከተማ ታጣቂዎች በመኪናዎችና በፖሊስ ጣቢያዎች ላይ ተኩስ ከፍተዋል። በኔቲቭ ሀሳራ ታጣቂዎች በአየር መጥተው በማየት ላይ ያለውን ሰው የተኩስን አላወረዱበት። በኦፋኪም ተዋጊዎች ቤት ውስጥ ሲገቡ ነዋሪዎችን በሕይወት ለመትረፍ ተዋግተዋል። ነገር ግን በጣም አስፈሪው ትዕይንት በርኢም አቅራቢያ በሚገኘው የኖቫ ሙዚቃ ፌስቲቫል ላይ ነበር። ወደ እልቂት የተቀየረ የሰላምና የፍቅር በዓል ሆነ። በመቶዎች የሚቆጠሩ ወጣቶች ለማምለት በሜዳዎች ውስጥ ሮጡ። ከ360 በላይ ተገድለዋል። በእስራኤል ታሪክ ውስጥ በጣም ጨለማ ከሆኑ ጊዜያትም አንዱ ሆነ። በማልደው በሺዎች የሚቆጠሩ ሮኬቶች ቀድሞ ተተኩሰዋል። በጥቂት ሰዓታት ውስጥ ከ2500 በላይ ሆነ። እስራኤልም ደነገጠች። ያለ ማስጠንቀቂያ እንደዚህ ያለ ግዙፍ ጥቃት እንዴት እንደተከሰተም ማንም አልተረዳውም ነበር። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቴሌቪዥን ቀርበው እንዲህ ተናገሩ፣ የእስራኤል ዜጎች ጦርነት ላይ ነን። ኦፕሬሽን አይደለም ጦርነት አሉ። በሰዓታት ውስጥ የእስራኤል ጀቶች በጋዛ ሰማዩን ሞሉ። እስራኤል መልሷን ስትመታ ፈንጂዎች በመንኮራኩር ላይ ነጎድጓድ ጀመሩ። ህንፃዎችን ፈራረሱ። የሌሊቱ ሰማይ በሰዓት ብርሃን ለበሰ። የእስራኤል ጦር በታሪኩ ከታዩት ትልቁ ቅስቀሳዎችን አደረገ። ከሦስት መቶ በላይ ወታደሮችን ለጦርነት በመጥራት በጋዛ ውስጥ ድንጋጤ ተስፋፋ። ሆስፒታሎችን ሞልተዋል። መብራትም ጠፋ። ዶክተሮችም ያለ መድኃኒትና ያለ እረፍት ይሰሩ ነበር። ቦምቦች ወደ ውጭ ሲወድቁ ልጆች በጨለማ መተላለፊያዎች ውስጥ አለቀሱ። በዚያን ቀን መጨረሻ ላይ በእስራኤል ውስጥ ከ1200 የሚበልጡ ሰዎች ሞተዋል፣ አብዛኞቹ ሲቪሎችና ወደ 250 የሚጠጉ ታግተው ነበር። በጋዛ በመጀመሪያ አየር ድብደባ በመቶዎች የሚቆጠሩት ተገድለዋል። በመላው ዓለምም እስክሪኖች በሰበር ዜና ተጥለቀለቁ። ተቃውሞዎች እና ቅስቀሳዎችን በከተማ ጎዳናዎች ተሞልተዋል። ከኒውዮርክ እስከ አዲስ አበባ ዓለም እየተመለከተ ነበር። እናም ይህ ጦርነት ሁሉንም ነገር እንደሚለውጥ ሁሉም ያውቅ ነበር። ቀናት እያለፉ ሲሄዱ እስራኤል የመሬት ወረራ ጀመረች። ጦርነቱን እየበረታ ሄደ። ተጨማሪ ሮኬቶች፣ ተጨማሪ የአየር ድብደባዎችና ተጨማሪ ኪሳራዎች ሪፖርቶች እንደሚያሳዩት በሺዎች የሚቆጠሩ ህንፃዎች ወድመዋል፣ በሚሊዮኖች የሚቆጠሩት ተፈናቅለዋል። ሁሉም የጠየቁት ይህ እንዴት ሊሆን ቻለ? ከዓለም ምርጥ የስለላ ድርጅት ያለው እንዴት አምልጦት ነው የሚሉ ነበሩ። በኋላ ላይ የተደረጉ ምርመራዎች እንደሚያመላክቱት ምልክቶች ጠፍተዋል፣ ሪፖርቶችም ችላ ተብለዋል ተብለዋል። ነገር ግን የጠፉትን ህይወት መመለስ አልቻለም። ከወራት በኋላ ጋዛ ፈረሰች። ሁሉም ሰፈሮችም ጠፉ። ሁለቱም ወገኖች ማንም ሊገምተው ከሚችለው በላይ አጥተዋል። ኦክቶበር 2023 ከአንድ ቀን በላይም ሆነ። የጥላቻ የሰዎች ስቃይ የሰላም ደካማ የአደጋ የውድቀት ተምሳሌትም ሆነ። ነገር ግን በጨለማ ውስጥ እንኳን የድፍረት ታሪኮችም ነበሩ። ዶክተሮች እየፈራረሱ ባሉ ሆስፒታሎች ህይወትን ያድኑ ነበር፣ እንግዶችንም በመርዳትም ያግዙ ነበር። በሁሉም ወገን ያሉ ቤተሰቦች ስለ ሰላም የሚጸልዩ ነበር። ይህ ቀን ይህን ያስታውሰናል።